ሰማይ አሉ ኢየሱስ ስሙ ይባረክ ሃሌሉያ። አሁን ጌታ ተአምራትን ያደርጋል። እንጸልያለን። ኢየሱስ ሆይ በል ጌታ ኢየሱስ ሆይ እወድሃለሁ፣ እወድሃለሁ። በሞትህ ሕይወትን ሰጠኸኛል፣ በሞትህ ሕይወትን ሰጠኸኛል። ዛሬ ዛሬ አንተን ኢየሱስ ክርስቶስን አንተን ኢየሱስ ክርስቶስን በአደባባይ ልቀበልህ በአደባባይ ልቀበልህ ስምህን ላውጅ ስምህን ላውጅ እንደ ግል አዳኝ አድርጌ ልቀበልህ እንደ ግል አዳኝ አድርጌ ልቀበልህ እንደ ግል መድኃኒቴ አድርጌ ልቀበልህ እንደ ግል መድኃኒቴ አድርጌ ልቀበልህ በብዙ ሕዝብ ፊት በብዙ ሕዝብ ፊት እጄን

ባካችሁ በደንብ በደንብ በደንብ በደንብ ግብት በግብት አድርጉት። ለወንድሜ ባካችሁ የስ ጋለው ታስፈልገኛል አለኝ። ጌታ ታገለግለኛል ይላል የሰራዊት ጌታ እግዚአብሔር። ልጄ ያለ መንፈስ ቅዱስ ወደ ኋላ እንዳታይብኝ ይላል፣ ደጋግሞ እንዳታይብኝ ልጄ ይላል እግዚአብሔር። ምንም አይቀርብህም አለ እግዚአብሔር። ምንም ምንም የታውከው ነገር የለም። ወደ ኋላ እኔ አኖረሃለሁ፣ እኔ አከብረሃለሁ እኔ አግዝሃለሁ። እኔ እጅን እረዳሃለሁ፣ አሳድግሃለሁ። የአንተንና የልጆችህን እኔ ኃላፊነት ወስዳለሁ አለ እግዚአብሔር። ጌታ ኢየሱስ እንደሱ ነው የሚናገር። ወንድሜ እፈልግሃለሁ። ከዚህ በኋላ አንተ ልጅ ያለ እግዚአብሔር ቤት ውስጥ አለኝ። እዛች እሱ ቢሮ ውስጥ ምናልባት እዚህ ውስጥ ያሉ ሰዎች እና አጠቡሽ ፀጉርሽን አለኝ። ግዛ ጭቃ የሆነ ነገር ነው አለ የሚወጣው አለ ከፀጉርሽ ውስጥ ሙልጭ አድርጎ ታጠበልኝ። ከዛ ጌታ እንደዚህ አለኝ አለ ቀባት ልጄን አለኝ አለ። ያን ዘይት አምጥቼ ቀባሁሽ አለኝ። ከዛ ምን አለ የእህቶች ፀጉራችሁን ታጥባችሁ ፎጣችሁ እንደዚህ ታደርጉ የለ አለ እንደሱ አርጋች አርገሽ ቀስብለሽ ዘይቱ እንዳይፈስ እንዲህ ብለሽ ተንጋለሽ ዘይቱ እንዳይፈስ ተጠንቅቀሽ ስትተኝ ርፍ ስቲ አየው። ከዛ እች ልጅ እች ሴት እውነትም ቅባት አላት ብዬ እግዚአብሔርን አመሰገንኩ። እና ባክሽ ባክሽ ይሄን ቅባት ጠብቂ ልቅ ቅባት ውስጥሽ ተቀምጠዋል አለኝ። ዋዋልኩ በጣም አለቀስኩኝ። ጌታን በጣም እጅግ አርጌ አክብሬ ወደ ቤት የተመለስኩ ጸሎት ቀጠልኩ አርባ ቀን ሀያ ቀን በጣም ነው የምጸልየው በጣም ደግሞ አዲስ ጴንቴ ስትሆን አሁን ታየዋለህ እንግዲህ ሆን ጸልየህ ምን ብለህ አንተ ብቻ ነህ በቃ በናዘሪቱ በኢየሱስም ነው ሁሉን ነገር በቃ ያየኸውን ነገር ነው ሁሉ የምትገስጸው በቃ እና በቃ ምን ብዬ ልንገርህ? በቃ እኔ ማን ይቻለኝ፣ ያዙ ይልቀቁኝ አልኩ። በቃ ከእኔ ውጭ ደግሞ ደስ ይላል። እኔ እኔ እውነት እውነት ስነግርህ ሁልጊዜም፣ ዛሬም እኔ ለኢየሱስ አዲስ ጴንጤ ነኝ። እኔ ኢየሱስ ክርስቶስ አንድም ደቂቃ እኔ አረጅብኝም። እውነት የምነግር ሁሌ በመድረክ ላይ እኔ ሁሌ ኢየሱስ የሚባለው ስም ለእኔ ብርቅ ነው። እውነት በጌታ ፊት የምነግርህ እና በቃ አልኩ። ግን ያኔ ደግሞ በቃ አንዴ ስትነደፍ በፍቅሩ ደግሞ በቃ በቃ ባይገርምህ አንድ እውነት ልንገርህ፣ ማትረሳ እውነት በዘመንክ ብዙ ነገር በህይወት ይቀየራል፣ ብዙ ነገር ይለወጣል። አጥቃት ስንስራ አትስራ፣ ውደቅም አትውደቅ፣ ተነሳም አትን፣ ኢየሱስ ግን ሁሌ አዲስ ነው። ስርፕራይዝ ማደርግ ሁሌ፣ እንዴት አዲስ ይሆናል? እንዴት ነው የማያረጀው ኢየሱስ ክርስቶስ? እንዴት ነው ሁልጊዜ? እንዴት አንተ እኮ ሚስትም፣ ልጅም፣ ባልም፣ ምንም ፍቅረኛ፣ ምንም እኮ የቆየ እየደበዘዘ ነው የሚመጣው። የኢየሱስ ፍቅር መቼም አይደበዘዝም። አንዴ ካወቀው በምንም ተአምር ክርስቶስን የምትተውበት እንኳን ምርጫ የለህም። ጌታ ኢየሱስ ክርስቶስን የሚደበዘዝበት ፍቅሬ እንደ እኔ እስከ ዛሬ ድረስ እኔ ብዙ ሰው ነበሩ አብረውኛ፣ አይደል? ዛሬ የሉም አይደል? ደግሞ አሉ ዛሬ አይደል? ነገ የሉም አይደል? መቼም መቼም ያልተወኝ ያልተቀያየረብኝ ጌታ ኢየሱስ ክርስቶስ ብቻ ነው። መቼም ያልተለወጠው ማዕት ሺዎችን አጃቢዎች ታጅቤ ማለት ነው ታጅቤ የእውነት ታጅቤ በሊሞዚን ማለት ነው ታጅቤ ሴትና ወንዶች አብሮ አጅቦኝ በሚሊኒየም አዳራሽ አይደል ታጅቤ፣ እንደዚህ ነገም፣ እንደዚህ እሱ ሁሉ ይቀራል። ከአንተ ጋር ግን ለዘላለም የማይቀረው አብረውኝ እኮ ያጀቡኝ ሰዎች ሁሉ እኮ ላላስታወሳቸው ሁሉ ይችላል። እኔን ጨምር የረሳኋቸው ሁሉ እኮ ኢየሱስ ክርስቶስ ግን በሰማይ በምድር መቼውንም ፍቅሩን የማይቀዘቅዘው ጌታ ዛሬም ህያው ነው። ዛሬም ኒው ነው። ዛሬም አዲስ ነው። ኢየሱስ አይገርምም? እና ከዛ እንደዚህ ያለኝ ፓስተር ከዛ ሄ ያልኩኝ በቃ መጾም መጸለይ ሆነ ስራዬ። ጌታ መጸለይ መጾም መጸለይ፣ ዛሬ ያ የጾምኩት የጾምኩት የጸለይኩት ዛሬ ብድራት ሆኖኛል፣ ይሰማኛል። እስከ ዛሬም አሁንም ምን የጾም ጸሎት፣ እኔ ዛሬ አንተን ለማግኘት ዛሬ ለዚህ ፕሮግራም ጌታ ኢየሱስ ምስክር፣ አምስት ቀን ጾም ያለሁ ጸልያለሁ። ጌታ መፈራ ሰው ነኝ። ዝም ብዬ ወጥቼ እንትን እምልሰው አደለሁም። ኖርማል ሆ ሆኛ አደለም። ተንበርክኬ ሰሞኑን በእግዚአብሔር ፊት በቅዱሳን ፊት፣ ህዝብ እኮ ነው የሚያየኝ በእነሱ ፊት የምጸልየውን የምናገረውን ጌታ ሆይ ለአንተ ስጸልይ ነበር። ለልጆችክ ለሚስትክ ለቤት ስጸልይላችሁ ነበር። ለህዝቡ ጸልይ ነበር የሚያኝ ዛሬ እድለኛ ሆነ። የገባውን ህዝብ ሁሉ ጌታ ኢየሱስ አልፈ እንድትናገራቸው አልፈ እንድትሰራ እያልኩ በፊቱ ተንበርክኬ በጌታዬ ፊት እያነባው ጸልይ ነበር። ለእኔ አሁን አንተ ኖርማል ልትሆንብኝ አሁን ለእኔ አንተ እንደ ቀላል ላይክ እዚህ ገብቶ አውርተው እንደሄዱ ሰዎች ለእኔ መስለኸኝ እንዳይመስልክ። ዛሬ ለእኔ ዛሬ አንተ ለእኔ ብርቄ ነክ፣ ብርቄ ብርቄታ ካለ ብርቅም የሆንብህ ነገር ለእኔ ዛሬ አንተ ብርቅ ነክ። እኔ ልንገርክ ይሆንዬ እኔ እድለኛ ነኝ። ክብር ለመንፈስ ቅዱስ ይሁን እና ኢየሱስ መጣ። ከዛ እኛ ቤት ውስጥ መጸለይ ጀመርኩኝ ምናምን ጌታ እንደዚህ ያለኛ እንዴ ልጅ አለኝ። እግዚአብሔር እጅሽ ላይ እጄን ገጥሜዋለሁ አለኝ ጌታ። እዛ እኔ እች ላልኩታ ምን ማለት ነው ይሄ? እስኪ እጅሽን አንሹ ከፍ አድርጊ አለኝ እግዚአብሔር። ጌታ፣ መንፈስ ቅዱስ ምስክር፣ በእግዚአብሔር ፊትም በሰው ፊትም መንፈስ ቅዱስ አለ። ዛሬ ወደ ጌታ ብሄድስ። እዛ እጄን ሳነሳ እጅ በጣም ከባድ ነው። ምንድን ነው? ሌላም ሰዎች ስ ንዩት እና እርዱኝ ጄኒዩት ስን ሲሞክሩት እንዲ አሞጫል እንዴ አረኔ አላመመኝም። ጌታ ምንድን ነው ብዬ ስጠይቀው እጅሽ ላይ ፈውሴን አድርጌያለሁ አለኝ ጌታ። እኔ ላይ ወይ ጌታዊ፣ ኧረ እኔ ሌላ ሰው ፈልግ፣ እኔ ጌታዊ አልችልም እና አልችልም። እኔ እንዲህ ማገልገል አልችልም። ሰው ፈልግ ኖ፣ እግዚአብሔር በአንቺ ነው የምሰራው፣ በአንቺ ነው የምጠቀመው፣ በእኔ በደካማው ገና ምንም ማላቅ ገጠሬ በለኝ ደግሞ እውነት በእግዚአብሔር ፊት ስነግር እስቴት እንኳን አንድ ሀገር እንኳን አሜሪካ እንኳን ቢዛ ተሰቶኝ ከአንዴ በላይ አልሄድም ብዬ አውሮፕላን ፈርቼ እኮ ነው የምነግር። በተአምር በተአምር እኔ በአውሮፕላን ተመልሼ አልሄድም፣ ተመልሼ አልሄድም። ምክንያቱም ምንም ማላቅ በአስራ አራት ዓመት ያገባሁን ሊስ ወልድ የከረምኩኝ ሴትዮ ምንም ማላቅ እንደምንም ብዬ እንደው አስራ ሁለተኛ ላይ እንደምንም የደረስኩ እያረገስኩኝ የወለድኩ ምናምን ምንም በቃ ሲያስብ እንደ ኤልሳ እንደ ዮሐንስ ምናምን በለኝ እና እንደዛ አድርጌ ነው ኢየሱስ ክርስቶስ ከዛ ሀሌሉያ ይሄን አለኝ። ኦኬ ስል ፓስተር ዳንኤል መኮንን ቤታችን መጣና እዚህ ቤት ውስጥ ነው የምታመልኪው ጌታን አለኝ። አዎ በጣም አዘነ። ቤታችን በጣም ትንሽ ቤት ነው ምናምን ነው እዚህ ነው አለኛው አልመሰለውም። እና ቤት እኔን ሲያይኝ ሌላ ቤቴ ሲመጣ ሌላ ሆነበት። እና አሁን እግዚአብሔር በደንብ እግዚአብሔር የባረከኝ ሰው ነኝ። ምንም እንትን የለብኝም። አይዟችሁ፣ የድሮ ታሪክ የምዋወራው ያለውት እኔ። ከዛ በኋላ እግዚአብሔርን ተከትሎ ማንም ሰው አመዳም ሆኖ አውቅ። ክርስቶስ ኢየሱስ የሚባርክ አምላክ ነው። የእኔ አምላክ የሚያትረፈረፍ አምላክ ነው። ከዛ ከሁሉም ደግሞ ብትጠይቀኝ ልጆቼ ሁሉም እግዚአብሔር እየባረካቸው የተማሩ እግዚአብሔር አምላክ ድንቅ ያደረገልኝ ትልቅ እግዚአብሔር እንደዚህ አይነት ሴት ነኝ። ከዛ ኢየሱስ መጣ። ከዛ ሰዎችም እውነትም አውሬው ዳንኤል መኮንን ቤት የመጣየ የአቢድራን ቤት እንደባረኳል እግዚአብሔር አምላክ እሱ ረስቶት ይሆናል። ይሄን ቤት እባርከዋለሁ አለኝ ጌታ። በጣም ተደሰትኩኝ እውነትም፣ በቃ እግዚአብሔርን አመሰገንኩ። ኢየሱስ መጥቶ ሄደን የመሰለ ቤት በቃ እሱ በቃ ሲገባ ቤት በቃ ደግሞ በቃ ረጋ ያለ የክርስቶስ መንፈስ በላው ላይ የሚታይበት የእግዚአብሔር ባሪያ ነው። ከዛ በኋላ እግዚአብሔርም እንዳለው እውነትም ሰዎች ቤተክርስቲያን ቤቴ ውስጥ ነበር። እግዚአብሔር አምላክ ተናገረኝ። ነቢይ ነቢይ ነቢይ ነቢይ ይሉኛል ሰው አንድ ነቢይ ተነስታለች፣ አንድ ነቢይ ተነስታለች እንደዚህ ያኔ እንዲቀላል አልነበረም። ነብይ ነብይ የሚባለው ነገር የዛሬ 13 14 ዓመት ማለት ነው። ከዛ ነብይ አንድ ነብይ ተነስታለች አንድ ነብይ ተነስታለች ሲባል እባካችሁ፣ በእግዚአብሔር ነብያት በሉኝ እባካችሁ ህዝቡን እያለቀሱ ምክንያቱም ቆይ ገና ነው ምናም በጣም ነበር የምፈራው እግዚአብሔርን። ከዛ ምን አለኝ ጌታ፣ ልጄ፣ እኔ ነኝ ነብይ አልኩሽ፣ ነብይነትሽን ተቀበይ። ጀነራል ጀነራልነቱን ይቀበላል ኮኖሬል ኮረሌለቱን ይቀበላል። እንደዚህ እንደዚህ ያለና እግዚአብሔር ተናገረኝ። በመጨረሻ ላይ እስቲ ቆይ ትክክል እግዚአብሔርን ከመፍራት የሞኝነት ዘመን አንዳንዴ ጥሩ ነው ታውቃለህ። እስቲ ቆይ ፕሮፌቲቭ ጆሻ ጋር ልሂድ አልኩ። እዛ ሂጄ ፕሮፌቲቭ ጆሻን ይጸልይልኝ አልኩ። በጣም መወዶ እግዚአብሔር ሰው ነው። እኔ በጣም እስቲል አከብረዋለሁ። ዛሬ እኔ ሰሞኑ እንኳን ነጥ እያልጠራውም እኔ አክባሪ ምነኝ በተፈጥሮ እውነት ለመናገር፣ ከዛ እሱ ጋር ሄድኩኝ። ሄርኩኝ ከዛ ፕሮፌት ቲቪ ጆሻ ያየኝ ቀን እንጂ ሰስኔ አለ። ኢየሱስን ውስጡ አየሁታል እቺ ሴት ቅናት ይለኛል እግዚአብሔር ቀጢ ምናምን አለኝ። ገባው እውነትም ልክ ምናለ አለኝ። ጸልልኝ ፕሮፌት አልኩት። ቤተ ክርስቲያን እንዲላደርግ ነው ህዝቡ በዝቶ ውጭ ነው እየተቀመጠ ያለው እባክህን እና ምን ይሻለኛል እንድጸልልኝ ይፈልጋለው አልኩኝ ከዛ ምን አለ ልጅ አለኝ፣ እግዚአብሔር ከአንቺ ጋር ነጓ የተሳለኝ እሻልኩኝ ቤተ ክርስቲያናችንን ጀመረን። ከዛ በኋላ እግዚአብሔር አምላክ አስደናቂ ነገሮችን አንዳት ስትመሰክርልኝ ነበር። ሰዎች ከማይግሬን ይፈወሳሉ፣ የማይወልዱ ሰዎች ይወልዳሉ፣ እውር ይበራል። እንደው ቢኒ ራሱ ብታስገባው እኛ ጋ ያኔ ካሜራ ማን ነበረ ይመሰክርልሃል ምስክርነትም ያላችሁ ሰዎችን እንፈልጋለሁ እዚህ ውስጥ ካላችሁ። እግዚአብሔር አምላክ ድንቅ ተአምራትን ማድረግ ጀመረ ነው የምልህ። ጀመረ ምንም አይመስለኝም ባይገርም። እኔም አንድ ጊዜ አንድ እናት ከአምቦ አመጣቸው በዊርቸር እና ዊርቸሩን ጥለው ተአምር ሆነ። ቤተሰችን ይሰማ እኮ ቸርች ውስጥ ሰው ፊት ነው የማወራው መቼም። ከዛ በኋላ እኔ እንዲ ጌታ ምንም፣ እኔ ደግሞ እያለቀስኩ ነበር ወደ ቤት የሚሄደው የዛን ሰዓት ላይ እነሱ እየዘለሉ እግዚአብሔርን እያመሰገኑ፣ እግዚአብሔር አምላክ ይህንን ተአምር ማድረግ ጀመረ። ብዙ ሰዎች ወደ ክርስቶስ ኢየሱስ መምጣት ጀመሩ። ሰዎች ማአት ሺ ሰው ይድናል። ሰዎችን በሶስት በአራት ዙር ነው የምናስጠምቀው በአመት ውስጥ ከዛ በኋላ የእንትን ዶክተር አሁን የሀገራችን መሪ ሆኑት እሳቸው። ከዛ እኛ ቤተ ክርስቲያን ውስጥ ያንን ኢሰማኮ ቸርች ላይ እሳቸውን ማቀው፣ ኢሰማኮ ቸርች ላይ ነው ስን ማቀው። ከዛ በኋላ እግዚአብሔር ድንቅ ነገር አደረገ በእነሱ ቤት ሕይወት ውስጥ። ከዛ በኋላ ይሄ ቶታል ቸርች ላይ ቤተ ክርስቲያን ተከራየለን። በጣም ጥሩ ደግ ሰው ነበር። በማቀው ሰዓት ነው የማወረው ከዛ በጣም አዛኝ ነው። ለሰው ሁሉ አዛኝ ነው። ደግ ሰው ነው። በቃ ይችን እቺ ሴት ጸጋ ብቻ ናት፣ ምንም አታቅም ምናምን የሚል ሰው ነው እና ያንን ቤተክርስቲያን የሶስት ዓመት ከፍሎ ተከራየለን ማለት ነው። እዛ ቤተክርስቲያን ውስጥ ጠርጎ እንትኑ ሜዳውን ጠርጎ ማን ነው ቤተክርስቲያኑ የተከራየለች ዶክተር አቤ ዶክተር አቤሽ በደንብ ክሊር እንዲሆን ስለፈለግኩ ከዛ በኋላ እንደሱ። ይሄ ነገር እሱ አሁን ጠቅላይ ሚኒስትር ሳይሆን ምን ሳይሆን አይሆን ምንም ውስጥ ያው ስራ ላይ እየነበረ ነው። ደፈርብለሽ አውሪ፣ ችግር የለውም ይሄ ፖለቲካ አይደለም የተደረገ ነገር። አንቺ ጸሎት አድርገሽ ወደ ጠቅላይ ሚኒስትርነት እንደመጣም እናቃለን ከእሱ ከመሆኑ በፊት ከሶስት ዓመት በፊት አንቺ ጸሎት አድርገሽ ነበር ከስድስት ዓመት ማለት ከሶስት ዓመት ስልሽ፣ ምንድን ነው ጠቅላይ ሚኒስትር ከመሆኑ ከሶስት ዓመት በፊት ነው ከመሆኑ በፊት ትሆናለህ ብለሽ ተናግረሽ የሆኑ ነገሮች አለ። እሱንም አያይዘሽ ነገር ከዛ እኛ ቤተ ክርስቲያን ስመጣ ጀስት ያን አደረገ። በጣም ዝቅ ብሎ አደራረጉን ብታዩት ትደነግጣላችሁ። ደግሞ እንደተናገረው እግዚአብሔር አምላክ ተአምር ሰራ፣ አላሳፈራውም መንፈስ ቅዱስ እግዚአብሔር የጠራው ሰው ነው። እኔ ያምናለሁ ጌታ እንደጠራው ምንም ጥያቄ ጥርጥር የለኝም። ማንም ምንም ቢል በኋላ ቤተ ክርስቲያናችን ውስጥ እንደውም በሱ እግዚአብሔር ተናገረኝ አረሰው እሷ ቸርች ውስጥ ሽባ ይነሳል፣ እውር ይበራል፣ የታሰረ ይፈታል ምናምን ብሎ በሱ ፕሮፌሲ ይመጣልን። ጌታ ምስክሬን በጉባኤ ውስጥ አለ። ራሱ እግዚአብሔር ይህንን ያደርጋለን። እውነት እንደተናገረው ሽባ ይነሳ ነበር እዛ ቸርች ውስጥ። ቢኒ ምስክር ነው። ልጅ ሆኖ እኛ ቸርች ውስጥ ካሜራማን ነው። ተአምር ሆነ። ብታይ ሽባ ይዘላል፣ አይነ ስውር ይበራል። እውነት እውነት ኮ ነው የምነግርህ። በቃ እንዳለው እግዚአብሔር እንደተናገረው መስራት ጀመረ፣ ተአምር መሆን ጀመረ። ኢየሱስ በቃ ህዝቦችን ህዝቦች ወደ ክርስቶስ መፍለስ ጀመሩ እንዴ እውነትም እዚ ኢየሱስ እዚ ያለ እውር ጆሮ የተደፈነባቸው ሰዎች ጆሮቸው ይከፈታል ቢኒ ያለ እዚ ጋር አይነ ስውር ይበራል እና ቢኒ ላክልኝ ተአምራትና ድንቅ መሆን ጀመረ አልኩ ድንቅ መሆን ጀመረ እዛ ልጄ ነው ባይገርም እሱ ብስም ነው ብታየው የልጅ አዋቂ ነው እግዚአብሔር አምላክ ድንቅ ሆኖ መስራት ጀመረ እና ጌታ ኢየሱስ ክርስቶስ በዛች ቤተክርስቲያን ውስጥ በዛች ውስጥ ዶክተር አብይም በዛች በሰጠን፣ ለምን በቃ ሰዎችን ጠይቁ ባካችሁ፣ እንርዳት፣ እናግዛት፣ ችን ቤተክርስቲያን እናቁም ምናምን ብሎ ያ ተአምር ሆነ። እግዚአብሔር አምላክ እንደተናገረው አላሳፈረውም፣ አነገሰው ጌታ ዛሬ የሀገር መሪ ነው ፕራይም ሚኒስትር ነው እኛም ብዙ ነገር ሆነ ብቻ ቪዲዮ ተለቀቀ ብዙ ነገር ሆነ ምናምን ምናምን እግዚአብሔርም በዚህ ብዙ ሰዎች ያመኑ ደግሞ እሱም በሱም ብዙ ሰዎች ነው ያመኑት በነገራችን ላይ እንደ አንድ እንደውም ሰውዬ ከኤርፖርት ላይ ምናሉኝ አንቺ ነሽ ፕራይም ሚኒስትር ይሆናል ብለሽ ፕሮፌሲ ያመጣሽው አሉኛ ወላሂ ወላሂ ያንችን አምላክ እከተላለሁን ኢየሱስን ነው የምከተል። እንደዚህ የሚያደርግ አምላክ ነው ትዚል እንዲሆን በጣም ህዝቡ ኤክሳይትድ ሆኖ ነበር። አለም ኤክሳይትድ ሆኖ ነበር። ለምን ኤክሳይትድ የተኮኖ ለምን እንደሆን ታውቃለህ? ጌታ ጠርቶት የመጣው ሰው ስለሆነ እኮ ነው። ኢየሱስ ስላመጣው ደግሞ ፕሮፌሲውን ተነገረ፣ ተለቀቀ። እንደ ፕራይም ሚኒስትሩ ኢየሱስ የሚባል ጌታ ጠርቶት እንደዚህ ያደረገልህ ሰው ነው ተብሎ ህዝቡ ሁሉ በቃ እንትን ማለት ጀመረ። ገብተዋል። አሁን እኮ ፕሬዚደንት ዶናልድ ትራምፕ እኮ በጌታ ያለ ሰው ናቸው። አ ኢየሱስን የሚከተል ነው፣ ጴንጤ ነው። ምንም ማለት አይደለም። አያው ኢየሱስ ስሙ ይባረግ እና ግን ደስ የሚለኝ እነሱ በጣም አንዳንድ ነገሮች መቆጠብ አለብኝ። እና ኢየሱስ ክርስቶስ ጌታ ነው እና ለዚህ ፕሮፌሲ ማምጣቴን ለፕራይም ሚኒስትሩ እግዚአብሔር አምላክ ተናግሮት እንደነገሰ ኢየሱስን እንደተከተለ በጌታ በኢየሱስም እንደተነገረለትና ንጉሥ እንደሆነ እንደነዳይት እንደተጠራ እኔ ያውቃለሁ። እኔ ምስክር ነኝ። ዝም ብሎ የመጣ ዝም ብሎ የተቀመጠ ሰው አይደለም። ጌታ ኢየሱስ ክርስቶስ ተናግሮት ፕራይም ሚኒስትር ትሆናለ ስለው እውነት ነው። እግዚአብሔርም ከዚህ ቀደም በእናቴ ተናግሮ ነበረ። እግዚአብሔር ብሎኛል በጆሮ የሰማሁት የዛን ቀን የመሰከረው እግዚአብሔር በእናቴ ፕራይም ሚኒስትር እንደመሆን ተነግሮ ነበር። እሷ ያለችኝ ማጽኛ ነው አለ። እዛ ጌታ ኢየሱስን ፕራይም ሚኒስትር ሆነ አይገርመኝም። ምን ሰው አሁን የሱ ፕራይም ሚኒስትር መሆን፣ የዚህ ሀገር የአሜሪካ መንግስት ፕሬዚደንት መሆን፣ ዋናው በክርስቶስ ኢየሱስ መሆናቸውን ነው የሚያስደንቅ። ዋናው ከሲኦል መትረፋቸው ነው። ያው ፕራይም ሚኒስትር ቢሆን የዛሬ የፈለገ ብትለው እዚህ እንትኑ ንቅስናው ላይ ለዘላለም አይቀመጥበትም። የፈለገ ቢሆን ይወርዳል። ምንም ምንም በጥሩም ወዶም ሳይሆን በግዱም ብቻ መልቀቁ አይቀርም። ዋናው ግን ማና አለው ስትል ኢየሱስ አለው ነው። የዚህ ሀገር መንግስት እኮ አሁን አራት ዓመት ከዚህ በኋላ እኮ ሊወርድ ይችላል። አረ ማነው ይሄ ሰው ግን? አለው ስትል ሰው በክርስቶስ ከዳነ ነው። እኔ ዋናው የሀገር መሪ ይሁን ፕሬዚደንት፣ ይሁን ሌባ ይሁን ወንበዴ ይሁን ምንም ይሁን ሰው ክርስቶስ ኢየሱስ ሲቀበልና ሲድር ላይፉና ህይወቱ ይለወጣል። እሱ ነው ዋናው እንጂ ፕራይም ሚኒስትር መሆኑንም